እያለቀ ያለው ክርስቲያኑ ተርቧል። ክርስቲያኑ ለነኛ ጥሩ ደረሱላቸው ብለን ነው ጥያቄያችን ያቀረቡ የመጀመሪያ መደምደሚያቸው ምንድን ያሉን፣ ከላይ ተማክረን ያለውን ነገር እናሳውቃቸዋለን። ስለዚህ እኛን ምናልባት ቁልፍ ያደረጉን ያቺ 11ሺ 200 የተባለችውን እንደ ድንገት ካፏችን አምልጠን ተናገርን። እኛ እዛ ቦታ ላይ ካፏችን ያመለጠችው እኛ መናገርም አልፈለግንም ነበር። ያው በንግግር መካከል በስሜት ስንሆን ተናገርን። ያቺኑ ቁልፍ አደረጉን ያዙና አባባሷት ማለት ከአይናት ሶስት ከአይናት አውደ አደባባይ ላይ እንዲገደሉ ተደረገ። ያንን አይደለም እኛ ደግሞ ከአይናት የሰንበት ለታ ማለትም እሁድ ለታ ተደውሎ እዚህ እንደዚህ ብላችኋል እንዲህ ብሎ ሲጠይቁን እኛ እንደዚህ አይደለም ያለው ስለዚህ ዞኑ እንደዚህ እንደዚህ ነው ለዞኑ ደውለን ነው ያረጋጋ ነው ማለት ነው። ቦታው ላይ ትክክለኛውን ቃል ለመስጠት ተፈልገው ሌላ ደግሞ እንድታመሰግኑልኝ ይፈልገው ያ የአርሲ አገር አገር ስብከት ስራ አስኪያጅ ምናልባት ምጠሉት ሰዎች ኑሩ ይችላል ከእኛ ጋር እያለቀሰ እስካሁን ድረስ ሰዎች እንዲረዱን እያስተባበረ ብቸኛ ሰው ማለት ነው፣ ታምራት የሚባለው ስራ አስኪያጁ ብቸኛ ሰው ለተፈናቀሉት ለሶስት ሰው ወደ ሰባ ሰማንያ ሺህ ብር ይላከ፣ እንዲሁም ደግሞ በየሆስፒታሉ ለሶስቱ ለሶስቱ ከአሰቦት ገዳም መጣ ጭምር እስከ ሁለት መቶ ሺህ ብር የረዳት ብቸኛ ወንድማችን ነው። እሱን እንታመሰግኑልኝ እፈልጋለሁ። ሌላ ደግሞ ስልክ ገብቶበት ነው በነገራችን ላይ ኬክ እኮ ቀይሯል። አማረ የሚባለውን ካገኛችሁልን እንድትፈልጉልን። ምናልባት ሰለሞን አማረ ሰለሞን አማረ ቁችቁች የሚል ወንድማችንን እንድትፈልጉልን። ተፈጥሮ እግር እሰራለሁ እኔ እንደዚህ ነኝ እንደዚህ ነኝ ብሎ ሜዲያ ላይ ስለለቀቀ እኛ ደግሞ ስልኩን ማግኘት ስላልቻልን እንግሊዝ ሀገር ያሉ እንግሊዝ ሀገር ያሉ እኔ ያኔ የታሰርኩ ጊዜ ከእንግሊዝ እንደ አጋጣሚ መጥተው እስር ቤት ድረስ መጥተው የጠየቁን አንድ ታዋቂ ሐኪም አሉ፣ እና እሳቸውን እያፈላለግን ነው። እሱ ቀላል ነገር ነው። ሰለሞን አማራ ይባላል። እኔ ልጁን አጡልኝ፣ አቅርቡልኝ፣ ነገሩንም እንደፈለገው ሰራለታለሁ ብሎ ምናልባት ሚዲያ ላይ ስለለቀቀ ነው። እሳቸው ከሆኑ እዛ ስር እንጽፋለን። እሳቸው ከሆኑ እንግሊዝ ሀገር ያሉት ከሆኑ እንግሊዝ ሀገር ያሉት ማን ነው የሚባለው ነገሩእንግሊዝ ሀገር ማን ነው? እንግሊዝ ሀገር ማንም አላገኘንም። እኛ እየረዱና እያገዙ ባሳ አንተን አይደለም ቃላ አንተን አይደለም የታወቁ ሀኪም አለ አሉ። ሰለሞን ነው በቃ ራሳቸው ናቸው። በቃ ችግር የለም። እኛ ጋይ ሰለሞን በጣም የምናከብራቸው ሰው ናቸው። እንግሊዝ ሀገር ነው ያሉት። አንተ ዝም ብለህ ቁጭ ወላን ሰው አንተ ልጅ ቃላ ያ ነው። ምናልባት አሁን ጠቅላይ ሚኒስትር ሄነቱ ያው ነው ጠቅላይ ቤተ ክህነቱ። አሁንም አልተኛም፣ እነኚህ ሰዎች ላይ አልተኛም። መች ነበረ አብሳላት ለጋይ ሰለሞን ጥሪ ያቀረብ ነው? ከሶስት ቀን በፊት ነው አደለ? ስለዚህ ሳምቶ ል አቅርቡ ቃላ። ቆይ ስማና፣ ቆይ ስማ፣ መች ነበረ ለጋይ ሰለሞን መልዕክት የላክ ነው? ለጋይ ሰለሞን አድርሱልን፣ መች ነበረ ያልነው ጎግል? ከሶስት ቀን በፊት አደለ? ስለዚህ መልሶልናል ማለት ነው። መልሱን ልጁን አቅርቡልን ካለ ዶክተር ሰለሞን አይሉ ዶክተር ሰለሞን አይሉ ይቅርታ እና እኔ እስር ቤት ድረስ መጥተው ጠይቀውናል። ስለዚህ እሳቸውን አግኝተን የልጁን ጉዳይ እንጨርሳለን። ችግር የለውም። ስለዚህ መልስ ሰጥተውናል። ስልክ ቁጥራቸውን ጉግል እንደምንም ብለህ አዘጋጅና፣ በዚህ መልዕክት እየላክልኝ ነው። ምንድን ይላክልኝ? እሺ፣ በኋላ ስልኩን እልካለው ስልኩን እንደውላቸው። አለ እሳቸው ዶክተር ሰለሞን አይሉ እና እኛ ቀድመን ተናግረን ነበር፣ ከሶስት ቀን በፊት የልጃችንን ጉዳይ አቀረበን ነበር ማለት ነው። እና ረዲሳቸው መልስ መልሰውልን ነው። ግን ያው ስልካቸውንም እዛ እንግሊዝ ያሉ ይሰጡናል። ይሄን ነው የሚደረገው። እና በዚህ አጋጣሚ ከሃይማኖት ተቋማት ሪፖርት ጋር ተያይዞ አሁን ቅድም ያላቸው አባት እና ሁለት የአርሲ አካባቢ ተቃውሞ አሰምተዋል። ተቃውሞ አሰምተዋል። ልክ ነኝ አይደለም። የቀረበው ሪፖርት ውሸት ነው። እኛ እንደዚህ አላልንም። የሞቱብን ሰዎች መቶ ሀያ ናቸው። ግልጽ የሆነ ነገር ተደርጓል። እሱንም ምናልባት ጸግዬ የሰማኝ ከሆነ አንተ ቴሌግራም ላይ እንደተለጥፈው በትዕትና እጠይቃለሁ እና እውነታዊ ነው። የሃይማኖት ተቋማት ነን ብለው ሪፖርት ያቀረቡት ሰዎች ቆብ ያጠለቁ ፖለቲከኞች ናቸው እንጂ ቀዳሾች አደሉ። ቆብ ያጠለቁ ፖለቲከኞች ናቸው። ሄደው የመጡት እርስ በእርሳቸው አባልተዋቸው ምዕመኑ ስለለቃ ተረፈ እንጂ ሌላ ነገር ነበረ። እነዚህ ሶስት ሰዎች ናቸው የሚያስገድሏችሁ ብለዋቸው ነው የመጡት። ለምምን ቀረቡት ሰዎች ቆብ ያጠለቁ ፖለቲከኞች ማጠቃለያ ቃል እየስጥ ቀዳሾች አይደል ቆብ ያጠለቁ ሚዩትና እኔና ኒ ሀሳብ አለት ጋይ ሰለሞንን እኛን ጨርሳለን። ዶክተር ሰለሞንን እንጨርሳለን እኛነን ጥያነሀሳቤ ምን ማሰላችሁ? ጠቅላይ ቤተ ክህነት ሄደው ያወሩት እነሱ እንደዚህ እንዳልኳችሁ ነው። እነኚህ ቤተክርስቲያን የሚሰሩት በተለይ የወረዳው ስራ አስኪያጅ እና የቤተክርስቲያኑ አስተዳዳሪ፣ ከዛም መቃብሩ ሲሆን እንትኖቹ ሬሳው ሲወጣ እነኚህ ስድስቶቹ ማለት ነው ሬሳው ሲወጣ አንጡ ብሎ አስከፍሏቸው ነው እዛም ሲቀብሩ አንድ ቦታ አትቅበሩ ተብሎ ነው፣ አንድ ቦታ ቅበሩ ተብሎ ነው፣ ለየት ለየት ያለ ቦታ ቅበሩ ይባል ነበረ ብለው ነው ለጠቅላይ ቤተ ክህነት ያስተላለፉት። ጠቅላይ ቤተ ክህነቱ ደግሞ ለየሀገረ ስብከቱ መመሪያ ሰጥቷል። ለየሀገረ ስብከቱ የሀገረ ስብከቱ ጠል እንዲሆን፣ እነኛን ሰዎች እንዲጠላቸው፣ የአካባቢው ምዕመናን እንዲጠላቸው እያደረገን ያለው በየሀገረ ስብከቱ ልኡካን ልኮ ማለት ነው። አሁን እንደነገርኳችሁ ቅድም አዳማ ላይ ምስራቅ ሸዋ ትናንትና ስብሰባ ነበረ ብያቸዋለሁ። ዛሬም ስብሰባ ነበር። ያንኑ ያንኑ ለየደብር አስተዳዳሪዎች ነው መልእክት የተላለፈላቸው። እንደዚህ አይነት ክርስትና አለ እንዴ? እንደዚህ አይነት አባት አለ እንዴ? እንደዚህ አይነት አስተዳዳሪ አለ እንዴ? እንደዚህ አይነት ሊቀ ካህን አለ እንዴ? ብለው ነው ትናንትና መልእክት ያስተላለፉት። እና አሁንም እነኛ አባቶች አባፍ ወርቅ የሚባሉት ሶስቱ የስልጣን ቅመታ ነው እንጂ የስልጣን ሽሚያ ነው እንጂ የክርስቲያኖቹ የኛ የሞቱት ወይም ደግሞ የዛ አካባቢ ተወላጅ የሆኑት ክርስቲያን እያለቁ ያሉት የእነሱ ጠበቃ አይደሉም። ቦታው ላይ ገብተን ሄደን አጣርተናል። ቦታው ላይ አልመጡም፣ አልሰማንም፣ አላየንም። በአካባቢው ላይም ዞር ብለው ፊታቸውንም አላዩ። ይሄ ነው እውነተው። ምናልባት ሁላችሁም የሚሰሙት ይሆናል፣ የምታዩት ይሆናል። ደጋሚ የሚፈጠረውን ታያላችሁ። ይህን ሰሞኑን በጣም ዛሬም ጠዋት ከጠዋት ጀምሮ በጣም እየተተኮሰ ነበረ አሉ። ኢቨን እንኳን መከላከያ ገብቶ የቶክስ ድምፅ ሰምቶ እንኳን ያወጣበት የለም። ሌላ ደግሞ እዛ አካባቢ ምናልባት ከሰባና ከሰማንያ ከብቶች በላይ የተነዶበት እኛ እነኛን ከብቶች እንኳን ፋና ተከትለው ያለበት ቦታ አላወጡም። ኢቨን ፋና እንኳን ተከትለው አይደለም እኛ ከብቶቹ ያሉበት ቦታ እዚህ ቦታ ነው ብለን ለዞኑ አስተዳዳሪ ጠይቀን ነበር። ለዞኑ ብቻ ለወረዳው አስተዳዳሪ ነግረን ነበረ። ግን ምንድን ያለው ዞኑ እዚህ ቦታ ናቸው ከፍቶ አይደል አው ብለን ስንነገረው፣ ኃይል ያጥረኛል ብሎ ነው ያስተላለፈው። እና ለመለክት ለእኛም ጭምር ኃይል ያጥረኛል ሀይን አቀናጅቼ ነው ገብቼ ከብቶቹን ለማደን የምችለው ብሎ ነው ያለን። ይሄው አራት ቀን ሆኖታል። ይሄ ነው ያለው መረጃ። አሁንም ፍትህ ፍትህ ፍትህ ይቀራል። ለቦታው እግዚአብሔር ይስጥልኝ። አመሰግናለሁ ቢኒ። እሺና እናመሰግናለን። ሌላው ግን ልጠይቅ የምፈልገው ያ የመዳሪያ ለቦታ ስጋውን እየቆረጡ የሚያበሉት ወንድም ምን አዲስ ነገር አለ? እነዚህ አሁን የታገቱት ጋር ምን አዲስ ነገር አለ? የተሰማ ነገር አለ? አራሷ ከነጻኗ ልጅ የታገተችው ከአራሷ ከጨቅላ ሕፃኗ ጋር የታገተችው ምን አዲስ ነገር አለ? በእነሱ ዙሪያ የተሰማ ነገር አለ አዲስ ነገር? እዛ አካባቢ ላይ ምንም የለም እስካሁን ድረስ ሕብረተሰቡም ለቀው እነሱም እንደ አጋጣሚ ነው በዛ አካባቢ ላይ የሄዱት። እንደ አካባቢው ላይ ሕብረተሰቡ ስለቀቀ ምንም የለም። እዛ ሕብረተሰቡ ቢኖርማ ሕብረተሰቡ እንደታገቱ ናቸው። እንደታገቱ ናቸው። ይሞቱ ይኑሩ አይታወቅም። እሱ ብቻ አይደለም። እኛ አካባቢ ራሱ የዛሬ አራት አራት ወር አምስት ወር የታገቱ ደጋግ ሰዎች የቤተ ክርስቲያን ሰዎች አንዱ የቤተ ክርስቲያን ጻፊ ነው፣ አንዱ ደግሞ የባለ ወልድ አላፊ ነው። እነሱ ራሱ ታግተው ይሞቱ ይኑሩ አይታወቅም። ሻምበልና ፍቅሬ የሚባሉት እዛ አካባቢ የሞቱት አካባቢ እነኛ አሳራት ሰዎች ሁለት ሰዎች ናቸው። ድምፃቸው ድምጻቸው የለ ብርም ተልኳል። ብሩንም ተቀብለው አለቀቋቸው እነኛን ሰዎች ማለት ነው። እና ይገሏቸዋል እንጂ አይለቋቸው። ምናልባት ድምፅ ያሰሙ ነበረ አሉ ብለውም ይልኩ ነበረ። ግን እስካሁን ድረስ ምንም የለ፣ ድምፅም የለ። እሺ እንግዲህ አሁን አንዳንድ ሰዎች በዚህ ጊዜ እየተገደሉ ያሉት አማራ የሆኑ ኦርቶዶክሳዊያን ናቸው የሚል የምታነሱ ሰዎች አላችሁ። በነገራችን ላይ ውሸት ነው። በነገራችን ላይ የኦሮሞ ተወላጆች ናቸው በአሁኑ ሰዓት እየተገደሉ ያሉት። በግልጽ አማርኛ መነግራችሁ እንግዲህ ራሱን ሰውነቱን የመድኃኔዓለም ቤተክርስቲያን የሚያሰራ የራሱን ሰውነት እየጠቀሱ ብላ የሚሉት ሰው አልተሰማም። አራስ፣ ስለዚህ አራስ አባቷን ሲያጡ አባቷ ቤት ልትታረስ የመጣች የዛ ቀ ሰባት ሰው ነው በጣም ብሶታ እኛ እንግዲህ በወፍ ዘረር የተገኙትን ነው እያቀረበላቸው ያለው ለሐዋር የተሰጠ ምን ያለ እና አርሴ ስናስብ ሀገራችን ያለችበትን ነገር ስናስብ ያምነ እና አንዳንዶች መታችሁ ደግሞ አባቶችን አትናገሩብን አሁን እኮ ይገባኛል አንዳንዶቻችሁ እንድንናገር በዛን እንዴት እንድንናገር ፈልጋችሁ ነው? አንናገርም። አባቶቻችን እንወዳቸዋለን፣ እናከብራቸዋለን። ልክ ካልሰሩ እውነተኛ ልጆች ስለሆንን ጄኒውን ነቅራቅንቦ የተሰበሰበን ልጆች ስላይደለን አባቶቻችን ተሳስታችኋል እንላለን። አባቱ ተንገዳግዶ ሰክሮ ሲገባ አባቴ ልክ አይደለም የሚል ልጅ ኃጢአት የለበትም። አባቴ ለምን እንዲህ ትሆናለህ የሚል ይሄ ልጅነት ጥያቄ ነው። በአንድ ቤት ውስጥ ቁጭ ብሎ ወንድሙ መገደሉን ሰምቶ ዝም ያለ አባትን እንደ አባቴ፣ ለምን ስለ ወንድሜ እንዴ ነው ድምፅ አልሆንክም? ስለ እህቴ ድምፅ አልሆንክም? እህቴ እኮ ማይልጅ፣ እሱ ራሱ ሌባ ነው፣ ከሃዲዎቹ አንዱ ነው። እና እኛ አባቶቻችንን ለምን ነው ያለው? ቀየው እንዳልኳችሁ ነው። ቦታው ጋር ማንም ደፍሮ አይሄድም። በነገራችን ላይ ማንም ደፍሮ አይሄድም። እኔ አንዱ ለምንገራችሁ ዝቋላ ዝቋላ፣ ባለፈው አባቶች ሄዱ፣ አደላ ከፍለው እኮ ነው የገቡት በነገራችን ተቀድሞ ተከፍሏቸው ለነዚህ ለሚያግቱ ተከፍሏቸው ነው የተገቡት። አባቶቻችን ጋር ገብቶ የወጡት እንደዛ ነው ባይደው አንወሻሽ አንወሻሽ። እረኛው ከፊት ሂድ መልእክታችን ነው። እረኛው ከፊት ሂድ መልእክታችን ነው። ዩቱብ ላይ ጫንኳቸውን ቪዲዮዎች ተመልከቱ፣ ከዚህ በፊት ስለ ግብፅ ጫንኳቸውን። ከልብ ነው የምወዳችሁ ከልብ ነው የማከብራችሁ። እግዚአብሔር ይጠብቃችሁ። በእስር ላይ ያላችሁ ወንድም እህቶቻችን የታገታችሁትን እንግዲህ ሰማዕትነት ከተቀበላችሁ በረከታችሁ ይደርብን። እኛም ነገር እንመጣለን። ሁላችሁም በርቱ፣ ተበረታቱ። ፕሮፋይል እንቀየር። ምሽት እግዚአብሔር ይፈቅድና ብንኖር እንገናኛለን። ቀን እንደዚህ ገባ እያልኩኝ ላይቭም አንዳንድ መርሃ ግብሮችን እናስተላልፋለን በቲክታክ ብቻ። ከዛ በኋላ እሱን አውርድን ደግሞ ዩቱብ ላይ ለመጫን እንሞክራለን። እንዳጋጣሚ እንግዲህ በጉዞ ላይ ያለው ላፕቶፕ ተሰብሯል እና እንግዲህ ምናልባት እዚህ የሚያስተካክሉልኝ ከሆነ ሞክራለው ምክንያቱም ዩቱብ ላይ ኤዲት ለማድረግ ካልሆነ፣ ግን በላይቭ ስትሪም እንደዚህ እናልፋለን ይህን ጊዜ። ከዛ በኋላ በደንብ እንሰራለን። ወንድሞቻችን ይልቁኑ የወንድማችን ጸጋዬን ክፍሉን ሚዲያ በደንብ ተከታተሉ። እነ ነጋሽ በዳዳ፣ እነ ሌሎችን እና ሌሎቹ አሁን የነ ተስፋዬ ምናምን ዝም ብለው ህልም ይፍቱ። እነሱ እነዚህ ገልቶች ህልም ይፍቱ። ዝም ብለው ህልም ያ ትህ በእውነት እግዚአብሔር ሰው ከሆነ ጆቢራው ቤተመንግስት አይሄድልንም። በሰረገላ ሄዳለው ያለው አሰላ ሄድም እውነት ሰባታዊ እና አታደርቁም መልዕክታችን ነው። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ፋሲሎ አጭር ነገር ክፉ አይደለም። ምክር ካለ ልስጥና ከዛ አንቺ ደግሞ እኔ ገንሉ የጠላገ አዘጋጅልኝ እና ትንሽ ዘምሬ እጨርሳለሁ ምናምን እሺ ፋሲሎ ቢኒ ምንም መመሪያ የለም። በእድሜ በጸጋ የጠብቅልን እውነተኛ ወንድማችን ነው። እግዚአብሔር ይስጥልኝ። ሌላ ምንም ነገር እዚህ፣ ብዙ የተደረደራችሁ ሰዎች አላችሁ። በጣም እንወዳችኋለን፣ እናከብራችኋለን። ፕሮፋይል ቀይሩ። እነጆ ቢራ እውነት ነው። የት ያውቋቸዋል? ያቡ የት ያውቋቸዋል? እሺ ክፈችልኛ እንዴ ተባረኩ ጋሽ ቢኒ። እግዚአብሔር ለሞቱት ወገናችን እግዚአብሔር መንግስተ ሰማያትን ያወርስልን። አመሰግናለሁ። ሰላሙን ሆኖ፣ ከፋኝ ከፋኝ የሚል መዝሙር አለው እንደ ጆቢራው የሆነ ላሳማ እኔ እስከፋይ እኔ እስከፋይ ምናምን የሚላለው አድግ ተንገላ ነው፣ አድግ ተንገላታ ነው። የሌላ ነው አንቺ ግን ነው እንጂ ይሄ መዝሙር ወደ ጋር የነበረበት ነው። እና አሁን ይሄ መዝሙር ነው፣ ይሄ መዝሙር ነው ወይስ ማሽኮርመሚያ ነው? ርዕሰ ባታዊ ቆሞስ አባ ዮሐንስ፣ ይሄ መዝሙር አይደለም። ይሄ መዝሙር አይደለም እና

ደግሞ አበባውን እነዚህ መግረፍ አስሮ እስር ቤት ይህንን አበባውን ሌሎቹን ይህን ሥራ ነው አበባውን እነዚህን ደርግ ልክ ሦስት መቶ አስራ ሦስት ሰዎችን ጠንቋዮችን ሰብስቦ እንዳሰረና ድንጋይ ማስፈለጥ እንዳስተማረ አበባው ጆሚራው ምናምን። እውነቴን ነው የምነግራችሁ። እነዚህ ናቸው ቤተክርስቲያን የሚያስደፍሩ ከሶስት እያገቡ የወለዱ ደግሞ ከዘጠኝ እየወለዱ እነዚህ እነዚህ ነህ። ወይኔ ቢኒያ፣ ለማንኛውም በሉ ሰላም። ማንቺ ከስክሽ

በሉ ሰላም ኑልኝ። ከልብ ነው የምወዳችሁ፣ ከልብ ነው ማመን። እንዲህ ያለ መዝሙሮች ላኩልኝ ካላችሁ በውስጥ ላኪልኝ በሏት፣ ትጠቁማቸዋለች። እሷ ስትከሰክስ ነው የምትውለው። እና የአባ ዮሐንስ ድርጊት እኔም አልስማማም፣ ግን እናንተ እያደረጋችሁ ያለው ነገር ትክክል አይደለም። ቤተ ክርስቲያን የራሷ መመዘኛ ያላት፣ ብሩክ፣ የአንተ ራሱ ሶላት ሆነ በነገራችን፣ ለአንተ ራሱ ልታወጣ ዳርዳር ያልክ ሰው ነው ማለት ነው እና አሁን አሸማቀን ሞታል። ቻው እ አስመሳይ አስመሳይ፣ ጆቢራው እርእሰ ባህታዊ ቆሞስ ነኝ ምናምን የሚለው እውነት ባህታዊ ነው። እና ጫላ ቆይ፣ አንተ ተው፣ አንተ ተው፣ አንተ የተስፋዬ ጫላ ነው ሙሉ ትሰማ አደለን? የተስፋዬን ጫላ ትሰማ አደለን? ተው ጫላ ተው ተው ጫላ ተው አንተ ተው አንተ ተስፋዬ ጫላ ድምፅ ሰማለን እቃ አለው እኮ ሰላም ሁኑልኝ ዩቲዩብ ላይ የሚያላችሁ ሼር ሼር አድርጉ ላይክ እያደረጋችሁ ውጡ ምሽት እንገናኛለን አዲስ ነገር ካለ እንደዚህ ሰበር የገባው ትላንት ከትላንት ወዲያ ስላላገኘናችሁም ነው እና ዝናሽ ብዙ ነው የማምላክ ወላዲተ አምላክን በዚህ በውቦ ዘኔ እንደዚህ ሲል ሲያላግጥባት በጣም ነው የምናደደው በእውነት ነው ነግራቸው በእውነት ቺ ስንዱ መቤት የሆነች ቤተ ክርስቲያንን ማንም እየተነሳ ሲቀልድባት እንዴት እንደሚያምን ልንገራችሁ። ይሄ ነገ ልንገራችሁና ፀጉሬን ተቆርጫለሁ ብሎ ፓስተር ሆኖ ሱፍ ለብሶ ምናምን ይመጣባቸዋል። ዛሬ በደንብ ካልነገራችሁት ማለት ነው እነ በጋሻውም ቀድሞ እኮ ቢነገር እኮ በቃ በጉ በጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። በርቱ

ነሮክ ያደርጉ ነበር። ሰሃቦች ምሳሌ አክታ፣ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ሃይለኛ በረኛ ተወርውረው ይይዟሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር

አሁን ደም አስሩልን። ተሐራም ነው ተገቢም አይደለም፣ ነቢዩም አላዘዙም። ግን አድርጎታ ላይ ይዘው የኔ ደም ከሱ ደም ጋር የተዋህደበት የሆነ ሰው ሰ ስለዚህ በሳቸው ከሳቸው በሚሮጡ ኦፌንሲቭ ላንሄድም ነው እንጂ ቅዱስ ቁርባን ላይ ለገጣ ለገጣ እግዚአብሔር

ነት እስከሚወረወሩሽ አባሽ ቀብር አምላኪ ሙፍቲ እንትን ያሉትን የአረፉበትን በእጃቸውን ነካኩና ሰውነታቸውን አሹ ሰው አምላኪዎች፣ ሬሳ አምላኪዎች ሽርክ እያሉ እንደዛ ሲለማመጡ እነሱ ለምራቅና ለካከ እንደበረኛ ይወረወራሉ። እሱ ኮ ለመሀመድ ብቻ ነው የተፈቀደው እኮ አሉ። ለመሀመድ ብቻ ነው የተፈቀደው። ለመሀመድ ማን የፈቀደለት? አላህ ፈቅዷል። ያው ለመሀመድ ብቻ ነው የተፈቀደው ማለት በእሱ በነበረበት ዘመን እንደዚህ ያደርጉ ስለነበረ አክታውን የሚጠጡ ምራቁን የሚጠጡ የተግሞጠመጠበትንም ውሃ ይጠጡ ሽንቱንም እንደዛው ደሙንም እንደዛው ስለነበረ በቃ ይሄ ፐርሚስ ብ አላ እንትን አላደረጉ ያልተፈቀደ አላደረግላቸውም ደሳቸው ። ስለዚህ እንደዚህ አይነት ነገሮች የሚፈቀደው ተበሩ ነብዩ ፕሮፌቶር ፋን በነኩት ነገር በሙሉ ተበሩቅ ማድረግ የሚፈቀደው አለ። ይሄው እራሱ ውስጥ አዘኮሩ ለመሐመድ ብቻ ነው። ከዛ ውጭ ግን ሽርክ ነው አለ። ተወርዋሪዎች የተወርዋሪዎች ምዕራፍ ለምን አልወረደም ታዲያ? ያለ ሁላችን ነው። አሁን እዮብ ያልከውን አሁን ለምሳሌ ሆነ ልክ አሁን እንትን ይጠጣሉ ምናምን ያልከውን ሁሉም ሙስሊሞች ናቸው የሚቀበሉት፣ ወይንስ እነዚህ ውሃቢዎች ብቻ ናቸው የሚቀበሉት? ሁሉም ይቀበላሉ። የማይቀበሉት የማያውቁት ብቻ ናቸው። የትኛውም ሁሉም ሳይ የሆነ አዲስ እኮ ነው ማይዘው